ሰበር መረጃ ዘመቻ አንድነት በመላው አማራ ታወጀ። የአማራ ሕዝብ የገጠመውን መንግስት መር የዘር ጭፍጨፋ ለማስቆም የህልውና ትግል ከጀመረ ሀያ ወራትን አስቆጥሯል። በእነዚህ ወራት በተበታተነ መልኩ ይሁን እንጂ በጠላት ላይ ቁሳዊ፣ ሰዋዊ፣ አእምሯዊና መሰል ኪሳራዎችን ማድረስ ተችሏል። በስም መከላከያ የሚባለው ወራሪ ሰራዊት በማፍረስ በኩልም አስደናቂ ተግባራት ተከናውነዋል። አማራውን በማጥፋት እብደት ውስጥ ቀጥተኛ ሱታ ተካፋፊ እያደረገ የሚገኘው የአብይ አህመድ ደንገጡር የክልሉ ካድሬ መዋቅር ብትንቱን ወጥቶ እንቅልፍ አልባ የዛፍ ላይ ህይወትን በመግፋት ላይ ይገኛል። ጥቂት የማይባሉትም እጃቸውን ሰጥተዋል። ህልውናችን በተባበረ ክንዳችን ነውና ከቀጠናዊ አደረጃጀቶች የተሻገረ ወጥ የሆነ አንድ ተቋም በመቋጨት ዋዜማ ላይ አንድ አማራዊ ተቋም መገንባት ያለውን ፋይዳ አመላካሽ ተግባራትን ዛሬ መጋቢት 10 ቀን 2017 ዓ ም ላይ በመላው የአማራ ግዛቶች ጠላት በሚገኝባቸው ካምፖች እና ምሽጎች ሁሉ ከሌሊቱ 10 ሰዓት ጀምሮ ማጥቃት ጀምረናል። ይህ በአንድነት እየተከናወነ የሚገኘው የማጥቃት ኦፕሬሽን በቀጣይ ገቢራዊ ለምናደርገው አንድ አማራዊ ተቋም እንደ መስፈንጠሪያ ጉልበት ይሆነናል። የድላችን መቋጠሪያ፣ የህልውናችን ማረጋገጫ መንገዱም ስልተጥበቡም አንድ ነው። እሱም አንድነት። መታገያ ጉዳያችን ህልውናችን፣ ዓላማና ግባችንም የታወቀ አንድ ጉ ዳይ እንደያዘ አካል አንድ አታጋይ ተቋምን ገቢራዊ ማድረግ ለነገ የማንለው ቁልፍ ጉዳይ እንደሆነ ብናምንም በትግል ሜዳችን የተሰገሰጉ ከህልውና ትግላችን በተቃራኒ የቆሙ በታጋይነት ጭንብል የተጀቦኑ አስተሳሰቦች፣ ቡድኖችና አደረጃጀቶች ገቢራዊ ከምናደርገው አንድነታችን እንድንዘገይ ያደረገን እንጂ አማራዊ አንድነቱን ገቢራዊ ከማድረግ አያስቆሙንም። በአማራ ህዝብ የህልውና ትግል የሚቆምሩትን የሚቀልዱትን ግብራቸውን፣ እኔነት አስተሳሰባቸውን፣ ከፋፋይነታቸውን፣ ግጭት ጠማቂነታቸውን፣ ከስርዓቱ ጋር ድብቅ ጋብቻቸው፣ የስልጣንና የገንዘብ ፍትወታቸው ህዝባችንም ታጋዩም በውል የተረዳበት ሰዓት ላይ እንገኛለን። እንደዚህ ያሉትን ጸረ አንድነት ኃይሎችን እያራገፍን የህዝባችንን ህልውና በአንድ ተቋምነት ማረጋገጥ ደግሞ በየቀጠናችን የተወሸቁ እንቅፋቶችን ተራምደን ሳይረዱ በጠላት ጎራ የተሰለፉትን ጉዳዩን መርምረው እንዲመለሱ ጥሪ እናቀርባለን። በአጠቃላይ ከዛሬ መጋቢት 10 ቀን 2017 ዓ ም ጀምሮ በጠላት ላይ ጥቃት የመሰንዘር ወታደራዊ ኦፕሬሽን በአራቱ ጠቅላይ ግዛቶች በሚገኙ ወታደራዊ አዛዦች ቅንጅት እየተከናወነ የሚገኝ አኩሪ ተግባር ነው። በዚህ ተናባቢና የአንድነት ዘመቻ የአማራ ፋኖ በወሎ ቤተ አማራ አማራ ፋኖ አንድነት በጎንደር የአማራ ፋኖ በሸዋና የአማራ ፋኖ በጎጃም ቀጥተኛ ተሳታፊዎች ናቸው። ዛሬ በወታደራዊ አዛዦች ፊት አውራሪነት አፈሙዛችንን በአንድ ዕለት በአንድ ሰዓት የማስተባበርና የማቀናጀት ተግባር ብርቱ ጉልበታችንን ከማሳየት ባሻገር አንድ አስተሳሰብ ያለን መሆናችንን በገቢር ያሳየንበት የሰራዊታችንን እንዲሁም የሕዝባችንን ተስፋ ያለመለምንበት ድንቅ ስራ መሆኑ ስራችን ምስ ትክክር ነው። ዘመቻ አንድነት ዛሬን ጨምሮ ለሚቀጥሉት ተከታታይ ቀናት ተጠናክሮ የሚቀጥል ሆኖ አንድ አማራዊ ተቋም በመገንባትም የህዝባችንን ህልውና እናረጋግጣለን። ህልውናችን በተባበረ ክንዳችን ዘመቻ አንድነት